በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የእግዚአብሔር ቤተሰቦች በክርስቶስ ኢየሱስ ፍጹም ሰላም ሰላም ላችኋለሁ። እንደምን አላችሁ? የእግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን። ዛሬ በአዲስ መረጃና ዝግጅት ወደ እናንተ ቀርብ ያለሁኝ ይህም የቤተ ክርስቲያንን ክብርና ቅድስና የሚጋፋ በማህበራዊ ሚዲያዎች ሲመላለሱ እያየንና እየተመለከትን እንገኛለን። መረጃዎችን ወደ እናንተ ከማቅረቤ በፊት ችንን ሰብስክራይብ በማድረግ የሚለቀቁ መረጃዎች ደግሞ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን አብራችሁኝ እንድትቆዩ የምጋብዛችሁ ሙሉጌታ ስዩም ነኝ። የዛሬውን ዝግጅትና መረጃ በመጽሐፍ ቅዱስ ቃል እጀምራለሁኝ። እንዲህ ተብሎ በሐዋርያት ሥራ ምዕራፍ ሀያ ቁጥር 28 ላይ የተጻፈውን ቃል አነብላችኋለሁ። በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ ደቀ መዛሙርትንም ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላቸው እንዲነሱ እኔ አውቃለሁ ይላል። ይህን የተናገረው ብርሃነ ዓለም ቅዱስ ጳውሎስ ነው። እንግዲህ በገዛ ደሙ የዋጃትን ቅድስት ቤተ ክርስቲያንን ጠብቁ፣ መንፈስ ቅዱስ እናንተን ጳጳሳት አድርጎ ሾሟል ነው። እኔ ከሄድኩ በኋላ ለመንጋው ለማኅበሩ የማይራሩ ጨካኞች ተኩላዎች እንዲገቡባችሁ፣ ይህንን አስቡ። ይህም ደግሞ የዋሃንን፣ አማኞችን፣ ክርስቲያኖችን ወደ ኋላ የሚስቡ የሚያሰናክሉ፣ የሚያደናቅፉ ሰዎች ከመካከላችሁ ይነሳሉ ብሎ ቅዱስ ጳውሎስ ተናግሯል። አሁን ያለንበት ይህ ዘመን የመጨረሻው ዘመን ነው። ያላየነው ያልሰማነው እርኩሰት፣ ነውርና በደል የለም። ኦርቶዶክሳዊት ተዋህዶ ቤተ ክርስቲያን የማራከስ የማጥላላት ስራና ዘመቻ በስውርም በግልጥም ሲሰሩና ሲፈጸሙ እያየን ነው። እንግዲህ ከዓመታት በፊት በቅድስት ቤተ ክርስቲያን ውስጥ የነበሩ ሰዎች የፖለቲካ የምንፍቅና ሌሎች ሀሳቦችና ጉዳዮችን ይዘው የተ ኦርቶዶክሳኑሱ ሰዎች ከላይ ካለው ትልቁ የቤተ ክርስቲያን ማዕረገ ክህነት ወይም ስልጣነ ክህነት በመነሳት ክርስቲያኖችን በማወክ ቤተ ክርስቲያንን ክብሯንና ቅድስናዋን ለማጉደፍ፣ ለማሳነስ ተብሎ የሚደረጉ ነገሮችን እያየ ነው። በቤተ ክርስቲያን ውስጥ ክህነትና ጵጵስና እንዲሁም ደግሞ ማዕረግ ሊሰጥ የሚችለው በቅድስና ነው። ከዚህ በተቃራኒ በሆነ መልኩ የምናየው ነገር ግን እጅግ በጣም በሚያሳዝን በፖለቲካ አቋም፣ በብሔር ተዋጽኦ አሁንም ቤተ ክርስቲያን እንዲህ ያሉ ማዕረገ ሹመቶችን እየሰጠች እናገኛለን። ከዚያ ደግሞ ባለፈ ምንም ነገር ውስጥ የሌሉ የቤተ ክርስቲያን አስተምሮ፣ የቤተ ክርስቲያን እውቀት፣ የቤተ ክርስቲያን መሰረት የሌላቸው ሰዎች ቤተ ክርስቲያኒቱን ለማጉደፍ በቤተ ክርስቲያኒቱን ለመሳለቅ፣ ማህበረ ምእመናኑን ለማወክና ለማሳዘን የሚ የሚደረጉ ነገሮችን እያየን ነው። እንግዲህ በቪዲዮ ላይ የምትመለከቱት ይህ ምስል በተለያዩ ማህበራዊ ሚዲያዎች ውስጥ ይንቀሳቀስና ይመላለስ የነበረ ምስል ነው። የጳጳሳትን ቆብና አስኬማ ቀሚሳቸው በመልበስ እንዲህ ባለ ነውርና አሳዛኝ ድርጊት የተነሱት ፎቶ እያየን በጣም የሚያሳዝን በጣም ልብን የሚያደባ ነው። በቤተ ክርስቲያኒቱ መዋቅር ውስጥ ያሉ አባቶችም ሆነ የስራ ኃላፊዎች ይህን ነገር አይተው እየተፈጸመ ያለውን የማጥላላት የማንቋሸሽ ድርጊቶችን በሕግም በሌላ አግባብ ማስቆምና ውሳኔ ማሰጣት ይገባ ነበር። ግን እያየን ነው፣ እኒህ ነገሮች እየተደጋገሙ እኒህ ነገሮች በሰፊው እየመጡ ያሉበት ሁኔታ ነው። በእርግጥ ጌታ ክርስቶስ እንደተናገረው እኒህ ነገሮች ከመፈጸማቸው ከዚህም በላይ ደግሞ ነውር የሆኑ ድርጊቶች መገለጣቸው የማይቀር እንደሆነ እናምናለን። ቢሆንም ደግሞ ቤተ ክርስቲያኒቱ እንዲህ ባለ መልኩ ስትዋረድ ስንመለከትና ስናይ፣ በእውነት ቤተ ክርስቲያን ውስጥ ያሉ አባቶች ይህ ነገር እንዴትስ አዩት የሚለውን ነገር እናያለን። ከውስጥም ከውጭም በተደራጀ በተና በዚህ መልኩ ቤተ ክርስቲያኑ ላይ የተነሱ የዘመቱ ሰዎች በርካታ ናቸው። ጽንፈኛ የብሔር ፖለቲካ ይዘው የተነሱ ሰዎች ቤተ ክርስቲያኒቱ ውስጥ ተሰግስገው እንደገቡ እያየን ነው። የፖለቲካ ሀሳብና አላማን የሚይዙ ደግሞ ተነስተው ቤተ ክርስቲያኒቱን ለመክፈል ለማወክ፣ ቤተ ክርስቲያኒቱን ለማጥፋት በግልጽም በስውርም ሲሰሩ እየተመለከትን ነው። በእነዚህ ሶስትና አራት አመታቶች ያየነው መከራ የተቀበልነው ነገር ሁሉ የሚያሳየው የሚያስረዳው ነገር ይህ ነው። እንደምን ችለ ነው ተቀመጠን፣ እንዲህ ያለ ነውር ሲሰራ፣ እንዲህ ያለ ድፍረት ሲደረግ፣ ቤተ ክርስቲያን መዋቅር ውስጥ ያሉ ሰዎችስ እንዴት አይተው አለፉት? እንዴትስ የሚቆረቁሮ ሰው ይጠፋል? እኒህ ነገሮች የሚቀጥሉት ከምንድ ነው? ከሰዎቹ ሴራ ይዘው ከተነሱ ሰዎች ጥንካሬና ብርታት ሳይሆን በቤተ ክርስቲያኒቱ የተለፈሰፈሰ መዋቅር የመጣብን ፈተና እንደሆነ እንረዳል። እስከዛሬ ድረስ አብያተ ክርስቲያናቶች ነደዋል፣ የተባለም የተሰጠ መፍትሄም የለም። እንዲሁ ክርስቲያኖች በግፍ በእልቂት ተገድለዋል፣ ታርደዋል፣ ከአካባቢያቸው ተፈናቅለዋል። በፖለቲካ በኢኮኖሚ እንዲደቁና ከመስመር እንዲወጡ ተደርጓል። የተሰጠ መፍትሄም የተደረገም ውሳኔም የተደረገም ትግል የለም። ችግሮች ይቀጥሉ መጥተው ሲኖዶስ እስከ መክፈል ድረስ ደርሶ ጳጳሳትን በራሳቸው የብሔር ተዋጽኦ መሰረት ሲሾሙ ደሞ ተመለከትን። ጥቁር ልበሱ ተባልን፣ ጥቁር ለበስን። አለቅሱ ተባልን፣ አለቀስን። የመጣ ለውጥ የተደረገ መፍትሄ ምንድን ነው? አሁንም መከራውና ችግሩ መቀጠል ብቻ ነው። ሲኖዶስ ከፍለው በራሳቸው ተሿሹሞ ጳጳሳትን ቆብ ደፍተው የጳጳሳትን አስኬማ ለብሰው እኔ ጳጳስ ነኝ ብለው የመጡ ሰዎችን አየን ተመለከትን። ስለዚህ እንዳለንበት ዘመን አስጨናቂ ነገር የለም፣ ከሆነው ከተደረገው ከተፈጸመው ጥፋት በላይ ይህን አይተው ዝም ያሉ ሰዎች ተመልክተው እንዳላዩ ሆነ ያልፉ ሰዎች ቤተ ክርስቲያን በምንም መከራና ፈተና ውስጥ ብታልፍም ክብራቸው የገዛ ጥቅማቸው እስካልቀረ ድረስ ለማህበረ ምእመናኑ ለኦርቶዶክሳዊ ተዋህዶ ቤተ ክርስቲያን ለክርስቶስ ህግና ስርዓት፣ ለወንጌሉ ቃል የማይቆሙ የማይቆረቁር ሰዎች ማየታችን፣ ከድርጊቱ በላይ ውስጥ ባሉት በምናምናቸው ሰዎች ዝምታና መክዳት እጅግ በጣም ቤተ ክርስቲያን እንድትገፋ እንድትፈተን፣ የማንም አፍ ማለቀቂያ እንድትሆን አድርገዋታል። ይህም ዋጋ ያስከፍላል። ይህም ነገር በዚህ ዘመናችን እየተደረገ ያለው ነገር ከአመታት በኋላ በልጅ ልጆችና በትውልድ ሁሉ ዋጋ የሚያስከፍል ስራና ድርጊት ነው። አሁን እያየን እየተመለከትን ያለ ነው። ሐዋርያው ቅዱስ ጳውሎስ ሁለተኛ ጢሞቴዎስ ምዕራፍ ሶስት ከቁጥር አንድ ጀምሮ ስለዚህ ዘመን ቅዱስ ጳውሎስ እንዲህ ብሎ ተናግሮ ጽፎልናል። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ ትምክተኞች፣ ትዕቢተኞች ሰዎች ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል። ከእነዚህ ደግሞ ራቅ። ወደ ቤቶች ሾልከው እየገቡ ሲገቡ ኃጢአታቸው የተከመረባቸው በልዩ ልዩ ምኞትም የሚወስዱትን ሁልጊዜም እየተማሩ እውነትን ወደ ማወቅ ሊደርሱ ከቶ የማይችሉትን ሞኞችን ሴቶችን የሚማርኩ ከእነዚህ ዘንድ ናቸውና። እያኔስና እያንብሬስም ሙሴን እንደተቃወሙት እንዲሁ እነዚህ ደግሞ አእምሯቸው የጠፋባቸው ስለ እምነትም የተጣሉ ሰዎች ሆነው እውነትን ይቃወማሉ። ዳሩ ግን የእነዚያ ሞኝነት ደግሞ ግልጥ እንደሆነ ሞኝነታቸው ለሁሉ ይገለጣልና ከፊት ይልቅ አይቀናላቸውም ብሎ ሐዋርያው ቅዱስ ጳውሎስ ስለ መጨረሻው ዘመን ምኞት ስለሞላቸው ሰዎች፣ ስለ ከዳተኞች፣ ወዳቸውን ስለሚወዱ ሰዎች የአምልኮ መልክ ያላቸው ኃይሉን ግን ስለ ካዱ ሰዎች ቅዱስ ጳውሎስ በትንቤት ለጢሞቴዎስ ልጁ ይህንን ቃል ተናግሯል። ይህ ዘመን እያየን ያለው ነገር ይህን የመጽሐፍ ቅዱስን ቃል የሚገልጥ ቅዱስ ጳውሎስ የጻፈውን ቃል በዓይናችን እየተመለከትንበት ያለው ዘመን ነው። ይህ አሁን የምንመለከተው ምስልና ፎቶግራፍ የማዕረግ ጵጵስና ልብስ ለብሶ ከሴት ጋር እንዲህ ሲዳራና ሲገላፋ የምናየው በብዙ ዓለም ውስጥ በብዙ ህይወት ውስጥ ያለ ሊኖር ይችላል ግን በማህበራዊ ሚዲያ እንዲህ ተደርጎ መለቀቁ ጳጳሳት እንዲያለ ህይወትና ኑሮ ኑሯቸው አይደለም። ግን ቤተክርስቲያኒትን ክብሯን የማጉደፍ ማዕረግ ክህነትን ዝቅ የማድረግ የማሳነስ ድርጊትና ሀሳብ ይዞ የተነሱ ሰዎች የተሰራ የተሰራና የተደረገ ነገር ነው። ከተደረገብን ነገር በላይ ወደፊት ሊደረግ የታሰበብን ሴራና ነገር እጅግ በጣም ይከብዳል፣ ይበዛል። ከሁሉ ነገር በላይ አስቀድሜ ደግሞ እንዳልኩት በመዋቅር ውስጥ ተቀምጠው የቤተክርስቲያን መገፋት መሰደብ የቤተ ክርስቲያን መናቅ፣ ሰሟና ክብሯ ቅድስናዋ በአደባባይ መሰደብ፣ መጠላት፣ መንቋሸሽ የማይገዳቸው ሰዎች ተሰብስበው ያሉበት ቤተ ክርስቲያን መሆናችን ደግሞ እጅግ በጣም ያሳዝናል፣ እጅግ በጣም ልብን ይጎዳል። ይህን አይተሆኑም እንዳላዩ ነው ያለፉት። ይህን ተመልክተው እንዳላዩ ነው እየኖሩ ያሉት። ስለዚህ ይሄ መከራው ፈተናው በቤተ ክርስቲያን ላይ ማንቋሸሹ ማጣጣሉ ይቀጥላል። ይህ የቤተ ክርስቲያን ዝምታ እስከቀጠለ ድረስ እንደነዚህ ያሉ ነውረኞች በቤተ ክርስቲያን ላይ መሳለቃቸው የማይቀር ነገር ነው። ዛሬ ይህን አይተናል፣ ትናንት ሌላውን ነገር አይተናል። ነገ ደግሞ የሚሆነውን ነገር እንግዲህ በጊዜ ሂደት የምናየውና የምንመለከተው ይሆናል። በእርግጥ የቤተ ክርስቲያን መሪ የቤተ ክርስቲያን ጠባቂ መንፈስ ቅዱስ ነው። እግዚአብሔር ያልተከለው ተክል ፍሬ ሊያፈራም አይችልም። እግዚአብሔር በቤቱ ጸንተን የቤተ ክርስቲያን ክብሯና ቅድስናዋን አጽንተን እንድንይዝ አምላካችን እግዚአብሔር አምላክ ይርዳን። ይጠብቀን ። እንዲህ ለሚያደርጉ የቤተ ክርስቲያንን ክብር በማዋረድ ቅድስናዋንም ዝቅ ለማድረግ የሚጥሩ ሰዎችን ከታሰሩበት የዲያብሎስ እስራት ነፃ አውጥቶ ወደ እውነትና ወደ ሀቅ ልቦናቸውን ይመልስላቸው ዘንድ ሁላችን በጸሎት ልንበረታ ልንጸና ይገባናል። ወደፊት እንዲህ ባሉ መረጃዎች ቀርበላችኋለሁ። እስከዚያው ድረስ ይህን የንጋት ኮኮብ ሚዲያ ሰብስክራይብ በማድረግ የሚለቀቁ መረጃዎች ደግሞ ፈጥነው እንዲደርሷቸው የደወል ምልክቷን በመጫን ይህ መልእክት ደግሞ ለብዙዎች ተደራሽ ይሆን ዘንድ ላይክና ሼር በማድረግ ከንጋት ኮከብ ሚዲያ ጋር በአብሮነት እንድትዘልቁ እየጋበዝኩ የምሰናበታችሁ ሙሉጌታ ስዩም ነኝ።